ዓላማችን ምድብ ድልድል ውስጥ መግባት ነው ሲሉ የኢትዮጵያ መድን አሰልጣኝ ገብረ መድህን ኃይሌ ተናገሩ። ኢትዮጵያ መድን ኢትዮጵያ በመወከል በአፍሪካ ቻምፒዮንስ ሊግ እየተሳተፈ የሚገኝ ሲሆን በመጀመሪያው ዙር የመጀመሪያ ጨዋታውን በሜዳው ከውኑ ዛንዚባሩ ሚላንደገን ሁለት ለዜሮ አሸንፎ የመልሱን ጨዋታ ለማድረግ ወደ ዛንዚባር አቅንቷል። የቡድኑ ወቅታዊ አቋም በተመለከተና በቀጣይ ቅዳቸው ዙሪያ ከብስራት ራዲዮ ጋር ቆይታ ያደረጉት የቡድኑ ዋና አሰልጣኝ ገብረ መድህን ኃይሌ በክረምቱ የተጫዋቾ ዝውውር መስኮት የቡድን ወሳኝ ተጫዋቾች ብናጣም ያሉትን ወጣት ተጫዋቾች በስነ ልቦና ረገድ ከፍ በማድረግ በአፍሪካ ቻምፒዮንስ ሊግ የምድብ ድልድል ውስጥ ለመግባት አቅደን እየሰራን እንገኛለን ብለዋል። እንግዲህ ዓላማችንና ሐሳባችን ያው የተሻለ ደረጃ ለመድረስ ነው። ኢንፋክት የዚህ ቻምፒዮንስ ሊጉ ትንሽ ጠንካሪ ላል ከበድ ይላል። እንደ ነቋውቱ አይደለም። ቢሆንም ግን ያለው ታሪክ አንደኛ በዚህ በአፍሪካ መድረክ በተለይ የተወሰነ ግሩፕ ውስጥ በተለይ ከገባ በጣም ጥሩ ነገር ነው። ግሩፕ ውስጥ የመግባት እድሉ ካለ የጌም እንትኑን ታገኛለ። ልጆቹ ጌም ኤክስፐሪንስ፣ ማች ፊትነሱ፣ ምኑ ብዙ ነገሮቹ ያገኙታል እና ከዛ በዚሁ ያው የማደግ እድል ይኖራቸዋል። ብዙ ልጆች የመታየት እድል ይኖራቸዋል። ለእኛ ለሀገራችንም ጥሩ ነው፣ በእንደዛ ደረጃ ከደረስ ማለት ነው የምንችለውን ያህል አድርገን እኛ ፍላጎታችንና ሀሳባችን ያ ነው። ቡድኑ ወደ ዛንዚባር ከደረሰ በኋላ ልምምዱን በስርዓቱ ለመከወን የሜዳ እጥረት ፈተና እንደሆነበት ሲገለጽ፣ ተጫዋቾቹን በስነ ልቦናው ረገድ በማዘጋጀትና በተገኙ አጋጣሚም ቀለል ያሉ ልምምዶችን እያደረጉ እንዳሉ አሰልጣኝ ገብረ መድህን ሀይሌ ያውስተዋል። እንግዲህ ትናንትና ያው አንት ነበር ይሄ ኦን አራይቫል ነገር በጣም አስቸጋሪ ነው። ሞናራ ይባላል። እዛ ላይ በጣም ረጅም ጊዜ የወሰደብን፣ ከዛ ስንደርስ ያው መሸ። ከዛም ደግሞ እንደገና ሜዳ ለማግኘት አልተቻለም። ሜዳዎች ሊተባበሩን አልቻለም። ትናንት ያው ትሬኒንግ ሳንሰራ ነው የዋልነው፣ ቀኑ ሙሉ ማለት ነው። ዛሬ እንግዲህ ትሬኒንግ እያደረግነው ያው አርቲፊሻል ሜዳ የምንጫወትበት ሜዳም ጠይቀን ነበረ፣ ግን እሱንም ማግኘት አልተቻለም። አርቲፊሻል ሜዳ ነው ጠዋት ያገኘ ነው። እሱ እንግዲህ የምንፈልገውን ትሬኒንግ ሰርተናል። ከዛ በኋላ እንግዲህ ያው ነገ አንድ ላይ ትሬኒንግ ነው። እሱም ነገም ደግሞ እንደገና ሜዳውን አናገኝም፣ ጨዋታም ይካሄድበታል ተብሏል። ስለዚህ በዚህ ሁኔታ ላይ ያለ ነው። እንግዲህ ትላንት ለመስራት የፈለግነው ነው እንደው የስነ ልቦና እንትን እንዳይፈጠር እንደው አልሰራንም የሚል ነገር ካልሆነ በስተቀር መሽቶ ነበረ እንዳየው በጣም ብዙ ጥረት አድርገ ተደርጎ መሽቷል። ዛሬ ግን ያው ጥሩ ትሬኒንግ ሰርተዋል። ልጆቻችን በጥሩ ሁኔታ ላይ ነው ያሉት። እንግዲህ ከስነ ልቦና ደረጃ ዝግጁ እንዲሆኑ ለማድረግ ጥረት አድርገናል። ሙቀቱ ትንሽ ጠንከር ያለ ነው። እንግዲህ ነገ ደግሞ በዛው በምንጫወትበት ሰዓት ትሬኒንግ የመስራት ሜዳውን ባናገኝም ግን በዛው ሰዓት ለመስራት እንሞክራለን እና ያለውን ነገር እናየዋለን። ኢትዮጵያ መድን ባሳለፍነው ቅዳሜ የዛንዚባሩን ተወካይ ሚላን ደጌን በአበበ ቢቂላ ስታዲየም አስተናግዶ ጨዋታውን በአማኑኤል ኤርቦ እና በብሩክ ምልጌታ ግቦች ታግዞ ሁለት ለዜሮ በሆነ ውጤት በማሸነፍ ወደ ቀጣይ ዙር ለማለፍ ያለውን እድል ሲያሰፋ የመልሱን ጨዋታ ወደ ዛንዚባር አቅንቶ ነገ ቀን 1015 የሚያከናውንም ይሆናል። ሻምፒዮኖቹ ይህንን ጨዋታ የሚያሸንፉ ከሆነ በቀጣይ ዙር ከሩዋንዳው ኤፒአር እና ከግብፁ ፒራሚድ አሸናፊ ጋር የሚገናኙም ይሆናል።